እንደምን ቆያችሁ። በዛሬው ዕለት የምንመለከተው የቫይታሚን ዘር ቫይታሚን ዲ ነው። ይህ ቫይታሚን ለየት ያለ ነው። ምክንያቱም ስራው ምግብንነትና ሆርሞን ሁለት ነገሮች ነው የሚሰራው። ሰውነታችን ራሱ በራሱ ቆዳችን ለፀሐይ ብርሃን ሲጋለጥ ቫይታሚን ዲ ይመረታል። በተጨማሪም ከምግብና ከመናየት የሚገኛል። እነዚህ ሁለት አይነት መሰረታዊ ሆኑ አሰራሮች አሉት ቫይታሚን ዲ። አንደኛው ቫይታሚን ዲ ሁለት ወይም ደግሞ ኤርጎካርስልሲፈሮል የሚባለው በአትክልት ውስጥ የሚገኙና በፋብሪካ የጨመሩ ሌሎች ንጥረ ነገሮችን ያለበት የሚመገቡ የሚገኝ ነው። ይህና መክራቸውም እኛ ፋብሪካ ውስጥ የሚመ ብሉ ብለን መክራቸው ግን የሚገኝበትን ነው። ነግራቸው በአትክልት ውስጥ ይገኛል። ይሄ ዲቱ የሚባለው ቫይታሚን ዲቱ፣ ሁለተኛው ቫይታሚን ዲ3 ነው። ይሄ ኮሌካልሲፈሮል የሚባለው በከብት ስጋ ውስጥ የሚገኙና ቆዳችን ውስጥ የፀሐይ ብርሃን ሲያገኝ የሚፈጠረው ማለት ነው። በከብት ስጋ ነው የሚገኘው፣ ግን ፀሐይ ብርሃን ስናገኝ ቀጥታ ይለወጣል ሰውነታችን ወደ ዲስሪት ይለወጣል ማለት ነው። የቫይታሚን ዲ መገኛዎች አንደኛ ያው የፀሐይ ብርሃን ቅድም ብለናል። የፀሐይ ብርሃን ነው በሰውነት ውስጥ ያለው የቫይታሚን ዲ የቆዳችን ፀሐይ ብርሃን ሲያገኝ ይህንን ስለም ያመርታል። ይህንን የፀሐይ ብርሃን እንዳናገኝ የሚከለክሉ ነገሮች አሉ። የፀሐይ ብርሃን አንደኛ የቆዳ ቀለማችን ጥቁር መሆን ነው። ይህም አስቸጋሪ ነው። ሌላው ሁለተኛው የእድሜ መግፋትና ልጅ መሆን በዚህ በሁለቱ ማከር ያለው በቀላሉ ይለወጣል። ፀሐይ ብርሃን በቀላሉ ለመለወጥ ያስችለዋል። እድሜ የገፋ ትልቅ ሰው ግን ብዙ ሰዓት ከወትሮ የተለየ ፀሐይ ማወቅ አለበት። በተለይ ትንሽ የጠዋቱ ሳይሆን ወ በጣም ከረር ያለ ፀሐይ እንዲሞቅ ይፈልጋል። ሌላው ያለንበት ቦታ ከፀሐይ ብርሃን የራቀ ምድር ወገብ አካባቢ ያሉ ሰዎች በቀላሉ ፀሐይ ያገኛሉ። በርቀት ያሉ ደግሞ እነዚህ ወደ ዋልታዎቹ የራቁ እነዚህ ፀሐይ ስለማያገኙ እነዚህ ረጅም ጊዜ እጥረቱ ሊያጋጠማቸው ይችላል። አምስተኛው የፀሐይ መከላከያ ቅባት ሳንስክሬን የምንባለው ነገር አለ። ዛ ደግሞ ሌላ ጥላ ይዘን የምንጠቀም ከሆነ ይህም ፀሐይ ብርሃን እንዳናገኝ ስለሚከለክል የቫይታሚን ዲ ስሬውን እጥረት እናገኝ እናጣለን። ሌላው የምግብ አይነቶች አሉ። መገኛዎቹ አንደኛው እንስሳት የሚገኙ አሉ። ቅባታማ አሳዎች አሉ፣ ተለይ ሳልሞን፣ ማከራል፣ ሰርዲን የሚባሉ እነዚህ ቅባታማ አሳዎች ናቸው። ያው ሲዘጋጅ የእንቁላል አስኳል፣ ጉበት የአሳ ዘይት ሊቨር ኦይል የሚባለው ሌላው ከአትክልት የሚገኝ ደግሟል፣ ወተት፣ ጥራጥሬዎች፣ የብርቱካን ጭማቂ መሳሰሉ። ሌላው ሶስተኛው ቅድም ከነገርኳቸው ውስጥ አንደኛው መሽሩም የሚባሉ አሉ። የፀሐይ ብርሃን የሚያገኙት የጅብ ጥላዎች ከሆኑ ለቫይታሚን ዲ ወሳኝ ናቸው። ፀሐይ ብርሃን የማያገኙ ቦታ ጥላ ውስጥ የሚበቅሉ ከሆነ ግን አስፈልጉም። ፀሐይ ብርሃን ብያቸዋለሁ። የምግብ አይነት ብያለው ዘርዝሬያለው። ሶስተኛው ሰፕሊመንት ወይም ደግሞ በምናይት መልክ የሚዘጋጅ ነው። እነዚህ ቫይታሚን ዲ3 የተባሉ ተጨማሪ መናይቶች በደም ውስጥ የሚገኙ ቫይታሚን ዲ ደግሞ የተሻለ ቱ የተሻለ ውጤት ናቸው። ዲ3 ይበልጣል ከቫይታሚን ዲቱ ዲ3 ይበልጣል። በቀላሉ በደም ውስጥም በፀሐይ ብርሃን አማካኝነት የመለወጥ እድሉ ከፍተኛ ነው። ስለዚህ ቫይታሚን ዲ3 የተባለውን መጠቀሙ የበለጠ ወሳኝነት አለው። ከመናየት ከሆነ ይህን ሐኪሞች ያውቁታል። ሌላው የቫይታሚን ዲ ስራዎች ጥቅሞች አሉት። አንደኛ አጥንትን ጤና ነው የሚጠብቀው። ካልሲየምና ፎስፎረስ የተባሉ ንጥረ ነገሮችን ከአንጀት ውስጥ ወደ ሰውነት እንዲገባ ለማድረግ አጥንት ጤና ይረዳል። ካልሲየም ብቻ መጠቀም ወይም ፎስፈረስን መጠቀም ብቻ አጥንታችን ላጠናከር አይችልም። ቫይታሚን እንዲ ያስፈልገናል። ሌላው ሪኬትስ የሚባል ለህፃናት ነው የህፃናት መጣ የሚጣመም ሪኬት ነው። ኦስቶ ማራሻ የሚባል ደግሞ የአዋቂዎች ላይ አጥንት መሳሳት ቀላሉ ለመጎበጥ ወይም ደግሞ ለመጎዳት ለመጉዳት ለአንድ ሰዎች ወብጦ እንደዚህ የሚሄዱ በጣም የሚሉ ሰዎች አጥንታቸው በመሳሳት ተነሰበ ረጅም ጊዜ ሶማላሽ የሚባለው ነው የሚያጋጥማቸው። ለጻለ ደግሞ በጻነታቸው ፀሐይ ብርሃን ካላገኙ ይጣበብና ሪኬትስ ይችላል። አጥንታ የትኛው አይኔ የጥንት ነው ሊጎዳ ይችላል። ሁለተኛው የበሽታ መከላከል ስራ ነው። የበሽታ መከላከል ስርዓትን ማጠናከር በሽታዎችን ይዋጋል። የራሳችን የመከላከል ስራ የራሳችን የመከላከያ ስርዓታችን ሰውናችን መልሶ እንዳይጎዳ ለምሳሌ መልቲፕል ስክሌሮሲስ የሚባለው በሽታ አለ። ይሄ በሽታ ምንድነው የሚያደርገው? አንጎላችንና የስፓይናል ኮርዱን ነርቭ ሴሎችን የሚሸፍን ማይለን ሼዝ ይባላል። ያንን በመጉዳት ንዝ ያደርጋል። መናገር ያለመቻል፣ ጡንቻዎች ስራ መድከም፣ አይን ጌታ ችግር፣ ማይለኛ ድካም እና የመሳሰሉትን ችግሮች እንዲቀነስ ያገለግላል። ይሄ ስራው ነው ቫይታሚን ዲ። ሌላው ጡንቻን ስራ ነው። ጡንቻን ጥንካሬና እርስ በርስ መደጋገፍ፣ አንደኛው ጡንቻ አሁን እጃችን ስናጥፍ የትኛው እና የትኛው እንደሚሰራ የታኛው ብቻ ለሚሰራው ሌላኛው ብቻ ተደጋግፈው ነው የሚሰሩት። የእነዚህን ስራ እንዲደጋገፉ ያደርጋል። በእድሜ የገፉ ሳውንቶችን የመድግ መውደቅ እድል ይቀንሳል። ተንገዳግደው ጡንቻዎች ባለመደጋገፋ ተነሳ በአንዱ ብቻ ምትን የሚሉ ከሆነ ይወድቃሉ። ሌላው አራተኛው የልብ ስራ የልብ ስራዎች በትክክል በጤና መወታ እንዳይወጡ የደም ግፊትን እና በማስተካከል የልብ በኢንፌክሽን እንዳይጠጋ ያገለግላል። ቪታሚን ዲ አምስተኛ አእምሮ ጤና ነው። በወቅት ተንተርሶ የሚከሰት ድባቴ በተለይ በክረምት ወርት የሚነሳ አለን ዲፕሬሽን የምንለው ይሄ በቫይታሚን ዲ ጥረት ሊከሰት ይችላል። ሌላው በሰውነታችን ውስጥ መኖር የሚገባው ኖርማል ቫይታሚን ዲ መጠን አለ። በሰውነታችን ከ20 እስከ 50 ናኖግራም ይባላል። ይሄ መኖር አለበት። ሰውነታችን ኖርማል ከተባለ ሲመረመር ነው የሚመከረው። ከምርመራ በኋላ ደግሞ ሲራገጥ ነው የሚወሰደው። ለልጆች አወሳሰዱ እነግራቸዋለሁ። ህጻናት ከዜሮ እስከ 12 ወራት ያሉ 400 ኢንተርናሽናል ዩኒት ነው ልጆች ከአንድ እስከ 18 ዓመት የሆኑ 600 ኢንተርናሽናል ዩኒት ወይም 15 ማይክሮግራም። አዋቂዎች ከ19 እስከ ሰባ ዓመት የሚወስዱት 600 ኢንተርናሽናል ዩኒት ወይም 15 ማይክሮግራም ነው። ነብሰ ጡር እና ምታጠባ እናት 600 ኢንተርናሽናል ዩኒት 15 ማይክሮግራም ነው የሚወስዱት። አዛውንቶች ከሰባ ዓመት በላይ የሆኑ 800 ትልቅ ሰዎች ላይ በደንብ ያስፈልጋል። 800 ኢንተርናሽናል ዩኒት 20 ማይክሮግራም ይወስዳሉ። በእነዚህ ቫይታሚን የሚመጡ ችግሮች እጥረቱ ቢፈጠረው እነዚህ ከላይ ጠቀስናቸዋለሁ አምስቱን የአእምሮ ጤና፣ የአጥንት ጥንካሬ፣ ንሽ መከላከል እዚህ የመሳሰሉት አምስቶቹን የምናገኘውን ጥቅም እነዚህ ማጣት ማለት በዚህ በቫይታሚን ዲ እጥረት የሚመጡ ችግሮች እነዚህ ናቸው። ሌላው መርዛማነት የሚፈጠረው ቅድም ነገርኳችኋለሁ። ቫይታሚን ኤ ምንድን ይፈጥረው ጉበት ላይ ነው ችግር ይፈጥረው። ይሄ ዲ ደግሞ ምንድን መርዛማነት የሚፈጥረው ምንድነው? በፀሐይ ብርሃን የሚወሰደው ሳይሆን በምግብ የሚወሰደው ሳይሆን በመድኃኒት መልክ የምንወስደው ነው። ብዙ ጊዜ ችግር ይፈጥ ምልክቶቹም፣ በከፍተኛ መጠን ካልሲየም በደም ውስጥ ይገኛል። ይህም ምርመራ የሚገኝ ነው። ማቅለሽለሽ፣ ማስታወክ፣ ሌላው ኩላሊት እራሱ በቀላሉ ይጎዳል። ኪድኒ ፌለር የሚባለው ነገር መድከም ያመጣ ይችላል። በጣም የድካም ስሜት ይሰማል በከፍተኛ ደረጃ፣ ራስን መሳትና የት እንዳለን ኮንፊውዝድ መሆን ያለ ማወቅ ምን እንዳለ ምን እየሰራ እንደሆነ ያለ ማወቅ ይሄ ኮንፊውዝ ሊሆን ይችላል። ከመጠን በላይ ምን ወስደው ይሄ በመድኃኒት መልክ የምንወስደው ላይ ነው ጥንቃቄ ማድረግ ያለብን በምግብ ላይ የምንወስደው ላይ ምንም ችግር የለው። ተወሰነውን ሰውነታችን በፀሐይ ብርሃን የሚያለውን የሚለወጠውን ይለውጣል። ዲቱ የተባለው ደግሞ ራሱ ስላለው ራሱ ስራ ላይ ይውላል። ስለዚህ ምንጊዜም ሐኪም ሳዝ ሳይመረመር የሚወሰድ በተለይ ቫይታሚን ዲ፣ ቫይታሚን ኤ ጥንቃቄ ልናደርግ ይፈናል። መርዛማ ይሆናል። ለዚህ ነው ሁልጊዜ ቫይታሚኖች ከላይም ቀደም ብለን ባለፉት ሳምንታት ያየናቸው ቫይታሚኖች ሲወሰዱ ሐኪም ሲነግራችሁ ብቻ ይህን ውሰዱ ሲላችሁ ብቻ እንጂ ከዛዎች መወሰዳችሁ እንዲህ ያሉት አደጋዎች አሉ። ይህን ጥንቃቄ እንድናደርጉ ያስፈልጋል። ለዛሬ ያለን ይሄ ነው። አሁንም ምንጠይቃችሁ ቻናላችንን ሰብስክራይብ ላይክ እንዳሸር ማድረግ ሌሎች እንዲደርሳቸው እንድታደርጉልን። የእኛ ጥረት ምን ጊዜም መከላከልን ነው፣ መድኃኒት ማዘዝን ይህን አድርጉ ሳይሆን ቤታችሁ ያለውን ነገር አቅም የፈጠረውን አቅም ያል በአቅማችሁ መሰረት እንድትኖሩ ምክር መምከር ነው ምክር መምከር ነው። ይሄም በሽታ እንከላከላለን። ይህንን ለማድረግ ነው። ሰላም ቆዩ።